እኔ በአንድ ወቅት ስለ መዝሙር ሳብራራ ይህን አሰብ ተጠቅሜያለሁ። እኔ የእኛ ባህታውያንና የፕሮቴስታንት ስብከት እኔ ማዶ ለማዶ የሚታዩ ይመስል የእኛ ባህታውያን አይታቸዋል። እነዚህ ባህታውያን ምን በገዳሚ ያሉት የሚጾሙት፣ የሚጸዱት እያልኳቸዋል። እነዚህ በከተማ ዊግ ቀጥል ዊግ ታውቃላችሁ? የጸጉር መደጎሚያ ቦነስ ነው የፀጉር መደጎሚያ ሴቶች ታቁታላቸው አለ የፀጉር እጥረት ያለባቸው እህቶቻችን ፀጉር የሚደጉሙበት ማለት ነው አይደል? እነዚህ በከተማ ፀጉራቸውን አስረዝመው የምታያቸው ሰዎች ባህታውያን ውሸታቸውን በዊግ የሚባለውን እየተበደሩ የሚያደርጉ ናቸው። እነዚህ ባህታውያን ስብከታቸው ምን አይነት ነው? አንደኛ ቡና አትጠጡ ነው። ምክንያቱም ይሄ ምንም ትምህርት አይጠይቅም፤ ሲኒና ጀበና ማወቅ ብቻ ነው የሚጠይቀው? ቡና አትጠጡ የመጀመሪያ ስራቸው። ሁለተኛ በዚህ ቀን ሰዓት ይዘንባል። በዚህ ቦታ ዘንዶ ይመጣል። እዛ ቦታ ሰዓት ይነዳል። ከተማይቱ ትጠፋለች። ልክ እነሱ ዳር ላይ ሆኖ እንደ ፊልም የሚያዩ አብሮ እንደሚጠፉ አያውቁትም። እንደ አይነት አስመሳይ ባህታውያን ልታልቁ ነው፣ ልጠፉ ነው፣ ሀጢያት በዝቷል፣ ዝሙት በዝቷል ማዕት ብቻ የሚያወሩ ፕሮቴስታንቱ ጋር ስትሄዱ ደግሞ ድነሃል፣ ጸርቃል፣ ተፈውሰሃል፣ የጎደለው ሞልቷል፣ የተሰበረው ተጠግሯል፣ ባየር ላይ ተንሳፈፍ ያለው በተራራ ላይ ነው የሚሄደው፣ በደመና እንሳፈፋለን። እኔ እውነቱን ለመናገር ፓስተሩ ራሱ ስብከቱን ሲያየው የሚሳቀቅ ይመስለኛል። እኔ የባህታውያኑ በዛ የፕሮቴስታንቶቹ በዛ። መካከል ላይ ምንድን ነው የሚያገናኘው ሲባል፣ ቅድም መዝሙሩ ነግሬያቸዋለሁ። በእግዚአብሔር ተስፋ እናደርጋለን። አምላካችን አይጥለንም። ኃጢአት እንኳን ብንሰራ ይቅር ይለናል። ብንሰበር ይጠግነናል። ብንወርቅ ያነሳናል። ብንታመን ይፈውሰናል። ብንርቅ ያቀርበናል። ብንረቅስ ይቀድሰናል። ብናለቅስ እንባችን ያብስልናል ብንወርቅ ይጠግነናል ብለን እናምናለን። በአንጻሩ ደግሞ ኃጢአቴ በስቷል ጥፋተኛ ነኝ ማለትማ ያስፈልጋል። በነገራችን ላይ በዛ በፓስተሮቹ አካባቢ ያለው ችግር ምን መሰላቸው? ፓስተሮቹ መጾም አይፈልጉ፣ መብላት ይፈልጋሉ። ነገር ግን ህዝቡ እየጾመ እነሱ ቢበሉ የህሊና ጥያቄ መሳቀቃለ። ስለዚህ ሁሉንም በላተኛ አድርጎ ጥያቄ ማጥፋት ነው አላማቸው። ይሄ ብልጠት አካሄድ እኛ ምን እኛ ምን ፈልገዋል የሚገርማችሁ ይሉኝታ ይዞ ነው። አሁን ወጣቱ አሁን ወጣቱ ሰባኪ ምን እንደሚያረግ ለምሳሌ ዓርብ ወተት መጠጣት ይፈልጋል አንድ ሰባኪ ሲፈልግ ሁሉም ከጠጣ ለምን ጠጣ የሚለው የለም። ለምሳሌ እናንተ አውቶቡስ ውስጥ አንድ ሌባ ሰርቆ፣ ሁሉም ሰው ሌባ ሌባ ከተባባረ ለሌባው ትርፍ ነው። ምክንያቱም በግርግር ጠፍቶ ይሄዳል። ተለይቶ ከተያዘ ግን ይጋለጣል። እኔ ቤተ ክርስቲያኒቱ የመደበችኝ ስለ ጾም ጾም እስከ 60 ነው እስከ 9 ሰዓት ብለ ነገር ነው የተባልኩት። እኔ አይ እኔ መጾም አቅቶኛል። ጧት 3 ሰዓት ብሉ ብል እንደ ጉንፋን የራሴ ድካም ላይ ያጋባውባቸው ለሰሙኛ አይገባል። አምባስተሮቹ እነዛ ወንድሞቻችን ምንድን ነው እንደ ልግ እሁድና ማን ነው ሐሙስና አርብን በፌዴሬሽን ማዋሃድ ነው ዓላማቸው። ማክሰኞ እና ሮብን በፌዴሬሽን ምክንያቱም፣ ማክሰኞ የተሰራ ወጥ ለምን ሮብ ይደፋል? ነው ኢኮኖሚካል ጥያቄም ያለበት ይመስላል። የምልጣጣ ከሄደ አሁን አንዳንድ ጊዜ ልደት ማክሰኞ ወሎ ስጋ በልታቸው ውላቸው ወጥ ተሰርቶ እሁድ ሽሮ መስራት ክብድ ሌለ ይችላል። እንኳን አይደለም ልምናል። ለዛሬ ፕሮቴስታንት በሆነ የሚል ጅላ ጅልም እንኳን አይጠፋም። አቋርጦ ወቶ ለመግባት የሚፈልግ እኔ ስንፍና መስበክ መዝሙረ ዳዊት ተስፋም አለበት። እንደገና ተብሳጽማ ቅዱስ ዳዊት ምን ይላል? ወበዛ እምሥዕርተ ርእስየ ጌጋ ጌጋዬ፣ በደሌ ያለ ቅዱስ። ከራሴ ፀጉር በደሌ በዛ ለ ይህ ኃጢአተኝነትን ማመን ይባላል። እንደገና ቀጥሎ ደግሞ ምን ይላል? ይህን ካመነ በኋላ ቀጥሎ ምንድን ነው? ሕጽበኒ ወአንጽሐኒ እምኀጢአትየ። ጌታዬ ሆይ ኃጢአቴ ከራሴ ፀጉር በዝቷል፣ ነገር ግን አንተ ታጥበኛለህ ታነፃኛለህ፣ ተስፋ አደርጋለሁ ብሎ ማመን ማለት ነው። ገብቷችኋል? መሰበርን ማመን ለመጠገን ግማሽ መንገድ መሄድ፣ በሽታን ማመን ለፈውስ ግማሽ መንገድ መሄድ። ለምሳሌ ሐኪም ቤት ስንሄድ ለዶክተሮች እኮ መረጃ ሰጥተናቸው ነው አሁን የሚተረጉሙልን። በበሽተኛና በዶክተር መካከል ያለው ልዩነት እኮ መረጃን የመተርጎምና ያለመተርጎም ጉዳይ እኮ ነው። ለምሳሌ አንተ ሄደህ እዛ ቁጭ ብትል ፊትህን አይቶ የሚጠነቁ ጠንቋ አይደለም ዶክተር የተማረ ነው። አንዳንድ ጅላጅል ሰው አለ ከገጠም እንደውም ይባላል። ከዚህ በፊት ሰው ከገጠር መጥቶ ሊታከል ዶክተሩን ምን ምን ነው የሚያመው ብሎ ጠየቀው፣ ይባላል ጌታ እሶ ከነገርኩት ማን ምን አክሙኝ እርሱ አውቀ አክሙኝ አለ ይባላል። እና ዶክተሩ ብልጥ ስለነበረ ምን አለ ይባላል ወደ ደብረ ዘይት ሪፈር እጽፍልሃለሁ። ሳይናገሩ የሚታከም ከብቶች ናቸው። አንተ ተናግረው መታከም ያለብህ እና ዶክተር ማለት መረጃ የሚተረጉም ማለት ገብቷቸዋል። ስለዚህ በመዝሙረ ዳዊት ስንት ነገር አለበት አልኩኝ? ሰባት አቤት አቤት ሰባት ቁጠሩ ጠላትን መውደድ አንድ፣ ሃይማኖት ሁለት፣ በሉ እግር መንገድ እንዳተኙም ጭምር መቆጣጠሪያ ነው። ትህትና፣ ተስፋ፣ ኃጢአተኝነትን ማመን፣ የኃጢአት ይቅርታ ማግኘትን ማመን፣ ምጽዋት፣ መርዳት፣ መለገስ፣ ምጽዋት፣ ምጽዋትን ማስተማር እነዚህ ሰባት ነጥቦች በዳዊት መዝሙር ውስጥ አሉ ማለት ነው። እንግዲህ ቅድም ከአስራ አራተኛው መዝሙሩ ላይ እያወጣሁላችሁ ይሄ የዳዊት መዝሙር ቀላል እንዳይመስላችሁ። እኔ ምዕመናን በጣም መክራችኋለሁኝ። ቤታችሁ ስትገቡ በየቀኑ አንዳንድ ከዳዊት መዝሙር አባቶቻችን፣ እኔ በህይወቴ በህይወቴ መቶ ሃምሳውን መዝሙር በየቀኑ የሚጸልዩ አባት አውቃለሁኝ። እኔ በየቀኑ መቶ ሃምሳውን በየቀኑ የሚጸልዩ ሰው አውቃለሁኝ። እንደገና ደግሞ እኛ ደከም ደከም ያልነው ደግሞ በቀን ሰላሳ ለአምስት ቀን ይካፈላል። ከሰኞ እስከ ዓርብ ነው። ለቅዳሜና ለእሑድ ደግሞ መኃልየ ሰሎሞንና መዝሙረ ነቢያት የሚባለው አለ። ያ ይጸለያል። ዙሮ ዙሮ በቀን መቶ ሃምሳ መዝሙር ጸደው አንላችሁ። እነኛ ማናደርገው እንኳን እናንተ እንዲያው ቢያንስ ግን በቀን አንድ መዝሙር ማድረብ ያቀታችኋል? እስኪ ንግር፣ ያቀታችኋል? እስኪ ከዛሬ ጀምሮ አንዳንድ መዝሙር ትጸለያላችሁ። ማርያምን እስቲ ቃል ግቡ በቤት ስትገቡ ምናልባት በተራ ላይ ይሆን ይችላል። አንድ ላይ መጀመር አይጠበቅባችሁም። ከየመካከሉ እያወጣችሁ ከስድስት ልጀምሩ ትችላላችሁ፣ ከአስር እዛ ውስጥ ቅድም የነገርኳችሁ ነገር ተስፋ ታገኙበታላችሁ፣ ተግሳስ ታገኙበታላችሁ፣ መጽናናት ታገኙበታላችሁ፣ ምክር ታገኙበታላችሁ። ማታገኙበት ነገር የለም። እኔ እንቅልፍ እምቢ ሲላችሁ የእንቅልፍ ኪኒን ከመቃም ይልቅ፣ ወይም ጣራ ከመቁጠር ይልቅ፣ ወይም ደግሞ ትንሽ ፉት የእንቅልፍ ይውሰደ ከማለት ይልቅ አንድ ከመዝሙረ ዳዊት አንብባችሁ ብትተኙ ለጥ ብላችሁ ትተኛላችሁ። እውነተኛ እንቅልፍ ደግሞ ለጥ ብሎ የሚተኛው ነው። ይህ የባነን የሚተኛው ቢሮ ወንጀል ሰርቶ የመጣ ሰው ሱቁ ወንጀል ሰርቶ የመጣ ሰው ነው የባነን የሚተኛ፣ ወይም ደግሞ የሱቅ የንግድ ትርጉም ያልገባው ሱቁን አልጋ ላይ ይዞ የተኛ ሰው አለ። አንዳንድ ነጋዴዎች ሱቃቸውን ዘግቶ አያወጡም፣ ይገርማቸዋል። ሱቁን አልጋው ላይ ይዞ የተኛና እቃ ሲደረድር የሚያደር አለ። ሚስቱ ነራርቶ እቃ ሲደረድር ያለ ነጋዴዎች፣ ሱቃችሁን ዘግታችሁ ተኙ። የቢሮ ሰራተኞች ፋይላችሁ ዘግታችሁ ተኙ። ፋይሉን ቤት ይዛችሁ መታችሁ ትዳር አትበጥብጡ። ሱቁን ሳትዘጉ መታችሁ አልጋ ላይ ሱቃችሁን ይዛችሁ አትተኙ። ሚስት አለ፣ ባል አለ፣ ኑሮ የሚባል ነገር አለ። ቤት ስትገቡ በሙሉ በሙሉ ቤታችሁ ግቡ። አንዳንድ ሰው ቤቱ አይገባም። የሚገርማችሁ አካሉ ይገባና ጭንቅላቱ ያለው ሱቅ ነው። ሻይ ፈላዊ ሲባል ጫማውን ደርድሩ ልል ይችላል። ሰ ጭንቅላታችሁ ተጠቅሎ ቤታችሁ ይግባ። ክርስቲያን ለጥ ብሎ እፎይ ብሎ አንሰ ሰከብኩ ሆን ወንወንኩ እስመ እግዚአብሔር አንስአኒ በእግዚአብሔር አምኜ ለጥ በየተኛው። ሁለት የግዝ ቃላት ሲነባበሩ ፈጽም የተኛው ማለት ፍጹም እንቅልፍ ማለት ነው። ያ የሚገኘው በድራፍት በውስኪ በቢራ በጥ ባረቂ አይደለም፣ በእግዚአብሔር ቃል ነው። ስለዚህ ከዛሬ ጀምሮ ከመዝሙረ ዳዊት አንዳንድ እያወጣችሁ እያነበባችሁ ተኙ። ምክር ነው። ለኪን የምታወጡትን ገንዘብ በቀላሉ ትፈወሱበታላችሁ ለማለት ነው። እንግዲህ ቅድም የነገርኳችሁ መዝሙር አስራ አራተኛው መዝሙር በጥያቄ ነው የጀመረው። በነገራችን ላይ ይች አስራ አራተኛዋ መዝሙርና ሃያ ሦስተኛው መዝሙር እቤታችሁ ገብታችሁ አመሳክሩ። ተመሳሳይ ጥያቄ አለ። ጥያቄያቸው ተመሳሳይ ነው። ጥያቄው ምንድነው የሚለው? እግዚኦ መኑ የሀድር ውስጥ ተጽላሎ ትከ፣ አቤቱ በድንኳንህ ውስጥ ማን ያድራል ነው። ይህ ጥያቄ ነው፣ መልስ ነው። ሰምታችሁኛል አቤቱ በል ውስጥ በድንኳንህ ውስጥ ማን ያድራል? ወይም በድንኳንህ ውስጥ የሚያድረው ማን ነው ማለት ነው። ወመኑ ያጸል ውስተ ደብረ መቅደስከ በተቀደሰው ተራራህስ የሚኖረው ማን ነው? ወይም ማን ይኖራል? ነው ይሄ ጥያቄ ነው። መልስ ነው። ጥያቄ ነው። ሁለቱ ጥያቄዎች ቀጥሎ መልስ የሚሰጣቸው በድንኳን ውስጥ ማለት በቤተ መቅደስ በብሉይ ኪዳን እግዚአብሔር ሲመሰገንበት የነበረው ድንኳን ነው። እስራኤላውያን እግዚአብሔር የሚያገኙበት የነበረው ታቦተ ሕጉ የነበረበት፣ ጽላተ ሕጉ የነበረበት፣ መሥዋዕት የሚሰዋበት፣ ማይጠንት የሚታጠነው፣ እግዚአብሔርና ሕዝቡ የሚገናኙበት፣ ካህናቱ የሚያገለግሉበት ድንኳን ይባላል። በሰሎሞን ጊዜ ደግሞ ቤተ መቅደስ ይባላል። በዛሬ ጊዜ ደግሞ ቤተ ክርስቲያን ይባላል። ስለዚህ ዳዊት ምንድን ነው የሚለው? አቤቱ ጌታ ሆይ በድንኳንህ ውስጥ የሚያድረው ማን ነው? ወይም ማደር የሚችለው ማን ነው? በተቀደሰው ተራራህስ መኖር የሚችለው ማን ነው ብሎ ጥያቄ ጠየቀና፣ መኖር ማደር የሚችለው ሰው ምን አይነት እንደሆነ ቀጥሎ አመጣል። ዘይሃውር በንጹህ ወይ ገብር ጽድቀ በቅንነት የሚሄድ ወይ ገብር ጽድቀ እውነትን የሚናገር ምን የሚያደርገው ምን የሚያደርገው በድንኳን ውስጥ ምን የሚያረው የሚያደርው በተቀደሰ ተራራው የሚኖረው ምን አይነት ሰው ነው? አሁን ምን ተነትላቸው ዘይሐውር በንጹህ በቅንነት የሚሄድ ምን የሚያደርገው በድንኳን ውስጥ የሚ ወይ ገብር ጽድቀ እውነትን የሚያደርግ ወዘይነብብ ጽድቀ በልቡ በልቡ አስቦ እውነትን የሚናገር ወዘይጓይለወ በልሳኑ በአንደበቱ ያልሸነገለ ወዘይገብረ እኩየ ዲበ ቢጹ በወንድሙ ላይ ክፉ ያላደረገ ወዘይጸአለ አዝማዲሁ ዘመዶቹን ያልሰደበ ያላሰደበ ወዘምኑን በቅድሜሁ እኩይ ክፉ ነገር ኃጢአት ጣዖት ወንጀል በክፉ የተናቀለት የናቀ ወይም ደግሞ በሌላ ቋንቋ ኃጢአትን፣ ጣዖትን፣ ክፋትን የናቀ ዘያከብሮሙ ለፈራህያነ እግዚአብሔር እግዚአብሔርን የሚፈሩትን ሰዎች የሚያከብር ዘይምህል ለቢጹ ወይሄሱ ለወንድሙ፣ ለጓደኛው፣ ለባልንጀራው ምሎ የማይከዳ ወዘይ ለቃ ወርቆ በርዴ ገንዘቡን፣ ብሩን፣ ወርቁን ባራጣ ያላበደረ ወዘይ ነሳ ህሊያነ በላይለ ለንጹህ በንጹህ ላይ መማለጃ ያልበላ ማለት ምን ማለት ነው? ከክፉ ሰው መማለጃ ተቀብሎ በንጹህ ሰው ላይ ያልፈረደ ማለት ነው። አሁን በድንኳኑ ውስጥ መኖር የሚችለው በተቀደሰ ተራራ ማደር የሚችለው ከላይ የዘረዘርናቸው ናቸው። እንዲህ የሚያደርግ ላይ የመጨረሻ ማሰሪያው ላይ ደግሞ ዘይገብር ከመዝ እይታወክ ላለም። እንዲህ የሚያደርግ አለ በቅንነት የሚሄድ እውነትን የሚያደርግ በልቡ እውነት የሚናገር በአንደበቱ ያልከዳ ወንድሙ ላይ ክፉ ያላደረገ፣ ዘመሮችን ያልሰደበ ኃጢአትን፣ ጣዖትን የናቀ እግዚአብሔርን የሚፈሩትን ሰዎች ያከበረ፣ ባልንጀራውን ምሎ ያልከዳ፣ ገንዘቡን ባራጣ ያላበደረ በንጹህ ላይ መማለጃ ያልበላል። እንዲህ የሚያደርግ ሰው ለዘላለሙ አይታወክም። እውነት ውሸት፣ እውነት ውሸት፣ እውነት ውሸት፣ እውነት ነው። እንግዲህ ምን ምናል በአጭሩ ለማጠቃለል ያህል አንድ ክርስቲያን፣ እውነተኛ ክርስቲያን የሚባለው ሁለት ነገሮች ሲስማሙለት ነው። ሃይማኖትና ምግባር፣ ሃይማኖትና ምግባር። ሃይማኖት ማለት እግዚአብሔር ማመን ማለት ነው። ሰማይና ምድርን የፈጠረ ማን ነው? ሌሊትና ቀኑ የሚያፈራርቅ ማን ነው? ክረምትና በጋውን የሚያፈራርቅ ማን ነው? እኔን እናንተን የፈጠረ ማን ነው? ሰማይን በጨረቃ በከዋክብት በፀሐይ ያስዋበ ያስጌጠ ያሸበረቀ ማን ነው? ምድርን በአዝሪት በእጽዋት በአትክልት በሰው በእንስሳት ባራዊት የሞላ ያሳመረ ማን ነው? እግዚአብሔር ሥላሴ። ስንት ናቸው? አንድም ሶስትም። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰምሩ። ያመነ የተጠመቀ ይድናል። ስጋዬን የበላ ደሜን የጠጣ የዘላለም ይወጣል። ሙታን በመጨረሻ ጊዜ ይነሳል። ይሄን ማመን ሃይማኖት ይባላል። ይህ ሃይማኖት ነው። ምግባር ማለት ደግሞ እነዚህን አምኖ በጎ ነገር ማድረግ ማለት ነው። ከዚህ በፊት ተናግሬ ያለው ነው። አንድ ሰው ሃይማኖት ኑሮት ምግባር ከሌለው ምን ኑሮት? ሃይማኖት ኑሮት ምግባር ከሌለው የዚህ ሰው የሃይማኖት የማን ሃይማኖት መሰላል የሰይጣን ሃይማኖት ይባላል። ምክንያቱም መጽሐፍ ቅዱስ በያዕቆብ መልእክት ላይ ምን ይላል? ከማሁሰ አጋንንትኒ የአምኑ ቦቱ ወይ ደነግጹ። እንደዚ፣ አንተ እንደምታምነው እምነት ከሆነ ሰይጣንም ያምናል። በነገራችን ላይ ሰይጣን በእግዚአብሔር ያምናል። ላያምን ንገሩ፣ ያምናል፣ ላያምንም ያምናል። ለምን ሃይማኖቱ አላጸደቀውም? በምግባር አልታገዘም። ስለዚህ አንድ ሰው ምግባር ሳይኖረው ሃይማኖቴ ብቻ ያድነኛል ካለ የዚህ ሰውዬ ሃይማኖት ደግሞ የማን ሃይማኖት ነው? የሰይጣን ሃይማኖት ነው። እንደገና በግልባጩ ሃይማኖት ኑሮት ማነው? ምግባር ኑሮት ሃይማኖት ከሌለው ደግሞ የዚህ ሰውዬ ምግባር የእንጂ ምግባር ይባላል። የእርዳታ ድርጅት ላይ አሁን ፈረንጆቹ ይገርማቸዋል። በአፍሪካ የእንጂ አቋቁመው ምናምን። በነገራችን አብዛኞቹ የእንጂዎች ከተረጂዎቹ ይልቅ ረጂዎቹን የሚያበለጽጉ ናቸው። እንደው ባለፈው አይታ አሁን ትንሽ ታገሳለ እንጂ ባለፈው ኤች አይ ቪ የመጣ ሰሞኑን አይታችሁ አይደል? ሁሉ ሰው ድርጅት አቋቁሞ ነበረ በኤች አይ ቪ ምክንያት። እንዲያውም ያቋቋሙት ድርጅት በሽተኞቹን የበለጠ እያመነመነ ረጂዎቹን የበለጠ እያወፈረ፣ አንድ ሰው ኤንጂኦ እንዳቋቋመ የታወቀው በጉንጩ ነው ይባላል፣ በቦርጩ ይታወቃል። ያ ረዳ ያለው ተብሎ የተቋቋመ ዕለት የኤች አይ ቪ በሽተኞቹ አልጋ ላይ እየማቀቀቁን የሚያስታውሰዋሉ። በስሙ መነገጃ ነው። እንዲያውም የምስራቅ ሸዋ ሊቀጳጳስ አቡነ ጎርጎርዮስ ሲባሉ አባት አሉ እና እሳቸው ምን አሉ? በእውነት ይሄ ለበሽተኞች መርጃ ብሎ የመጣውን ለኤች አይ መርጃ ብሎ የመጣውን ገንዘብ የሚበሉ ሰዎች የሬሳ ሳጥን ሽጠው እንደሚበሉ ሚቆጥረው የሚበሉ ሲናገሩ ሰምቻቸዋሉ። በእውነቱ ወንጀል ነው፣ ክፋት ነው። ሰዎች እግዚአብሔር ሲለያቸው፣ ከነፍሳቸው ይልቅ ሆዳቸው ሲቆጣጠራቸው፣ ገንዘቡ ከየት ይምጣ በየት ይምጣ መምጣቱን እንጂ ሂደቱን አይጠይቁ። እንደውም አንዳንዶቹ ፈላሶች ምን ይላሉ? ውጤቱ ሂደቱ አይገመገም ይላሉ። ሃይማኖት ደግሞ ሂደቱንም ውጤቱንም ይገመግማል ስለዚህ አንድ ሰው ምግባር ሳይኖረው ሃይማኖት ብቻ ካለው የማን ጓደኛ ነው አቤት የሰይጣን ምግባር ብቻ ኑሮት ሃይማኖት ከሌለው ደግሞ ምን ማለት ነው ይህን ልጅ ይወስራሉ ምክንያቱም ፈረንጆቹ ሃይማኖት ብዙ ስለሌላቸው የሃይማኖት ጉዳዮችን ላሰራሩት በቃ ለህሊና እርካታ ብለው የሚሰሩ ስራ እኛ በጎ ስራ የምንሰራው ለህሊና እርካታ አይደለም ለአእምሮ እረፍት አይደለም መጽደቂያ ነው ተርቢተርቤ አብልታችሁኛል፣ ተጠምቼ አጠጣታችሁኛል አለና ወደ ዘላለም ህይወት ግቡ ነው ያለው ባለቤቱ። ስለዚህ ሰው በስራው ይጸርቃል፣ በሃይማኖቱ ይጸርቃል። ስለዚህ አንድ ሰው ጥሩ ክርስቲያን የሚባለው ምንና ምን ሲዋሃዱለት ነው? ሃይማኖትና ምግባር ሲዋሃዱለት ነው። ልብ አድርጉ፣ ቅዱስ ዳዊት የነገረን ይሄንን ነው። አቤቱ በድንኳን ውስጥ ማን ያድራል? በሃይማኖት ውስጥ ማለት ነው። በተቀደሰው ተራራ ማን ይኖራል? በሃይማኖት ውስጥ ማለት ነው። በሃይማኖት ውስጥ የሚኖር ሰው ምን የሆነ ነው? በቅንነት ይሄደ እውነት እውነትን ያደረገ በልቡ አስቦ በአንደበቱ ያልከዳ ማለት ነው። በእውነት ምዕመናን ጆሮችሁን፣ አንደበታችሁን፣ እጃችሁን፣ እግራችሁን ልባችሁን እናንተ ታዙበታላችሁ። በእውነት በጆሮችሁ ታዛላችሁ፣ በአንደበታት ታዛላችሁ። ይቺ ምሽግ ውስጥ ነው የምትቅለበለበው። ምላሳችን በሆነ ተቆጣጥረናታል፣ ገዝተ ናታል ብዙ ሰው እኮ ምላሱ ተገንጦ የራሱ መንግስት አቋቁሙበታል። ልቡ ተገንጦ የራሱ መንግስት አቋቁሙበታል። አይኑ ተገንጦ የራሱ መንግስት አቋቁሙበታል። ቅዱሳን ወደ ክርስቶስ ሲመጡ ሶስት ነገር ያስረክባሉ። አንደኛ ጊዜያቸውን፣ ሁለተኛ ገንዘባቸውን፣ ሶስተኛ አካላቸውን ያስረክባሉ። አሁን እናንተ እዚህ ቁጭ ብላችሁ መቀመጫው ሳይመቻችሁ፣ ብርዱ እየወረደባችሁ ብዙ ጉዳይ ኑሯችሁ ሰርዛችሁ እዚህ የመጣችሁት ጊዜያችሁን ለማን ስለሰጣችሁ ነው? ለእግዚአብሔር ስለሰጣችሁ ነው። ሁለተኛ ገንዘባችሁን እንዲህ አድርጉ ሲባል እንዲህ አድርጉ ሲባል ማንም በእኛ ብቻ እኮ አለ? በፕሮቴስታንቱ ብትሄዱ፣ በሙስሊሙ ብትሄዱ፣ የኢትዮጵያ ህዝብ በእውነት ሹፌር ያጣ ጥሩ ተሳፋሪ ነው። የትም ገንዘቡ መገበር ይወዳል። የትም ገንዘቡን እያረገፈን የሚመጣ ወደ ውሃይል ሶስተኛ አካልን መስጠት ከባድ ነው። እነ አርሴማ እነ ቅዱስ ጊዮርጊስ እነ ቂርቆስ እነ የሉጣ ከገንዘብ አልፈው ከጊዜ አልፈው ዓይናቸውን አስረክበዋል። እኔ እሰማለሁ አንዳንድ ጊዜ የዓይን ባንክ የሚባል ተቋቁሟል ሲባል ሰምቻለሁ። እና አንዳንድ ሰዎች ከሞትኩ በኋላ ዓይኔን ላይን ባንክ ስጡ ሊብሎ የሚናዝ ሰዎች በጣም እንደ ትልቅ ጀብዱ ሲወራላቸው ሰማለ። እኔ ከሞተ በኋላ ምን ፍቃድ ይጠየቅ? ዝም ብሎ ነቅሎ መውሰድ ነው። ጁነቱ ለምን ለምን ቢጠየቀው ሰው ከዛ በኋላ እጁ ብገነጥለው እግሩን ብገነጥለው ምን የት ይሰማል? እና እንደ ትልቅ ጉራ ተደርጎ በሬዲዮ መግለጫ ይሰጣል። ከሞት በኋላ አይኔን ለመስጠት ወስኛል፣ እንደ ትልቅ ነገር። ከሞተ በኋላ ምን ሊያደርገው? እኔ በጣም ነው የሚገርመኝ። ቅዱሳን ግን በሕይወት ሳሉ አይናቸው በወስፌ አይናቸው እየተጎለጎለ ወጥቷል። ቅዱሳን እነ ቅዱስ ጊዮርጊስ እግራቸው ተቆርጦ። እኔ እውነቱን ለመናገር እኔ አሁን አይን ይገጠምል ቢባል ማን ነበር ሰው ብዬ ያጣራለሁ። ጫት ቀሚ አይን ቢገጠምል ምን ይጠቅመኛል? የሌባ አይን ቢገጠምል ምን ይጠቅመኛል? አይኑን መጣራት አለበት መጀመሪያ። ምን ሲሰራ ነበር የሰው እንዴ፣ ወሮ በላ ቢሆንስ? ማጅራት መቺ ቢሆንስ? አመንዝራ ጠርሙስ የሚታየው ሰካራን ቢሆንስ? ከዛ ተገጥሞ ደህናው ሰውዬ ሰካራ እና መጣራት አለ። ቅዱሳን ገንዘባቸውን፣ ጊዜያቸውን ብቻ አይደለም አካላቸውን ይሰጣሉ። አካል ለክርስቶስ አሁንች ች ምላሳችን የት ነው ያለችው? እስኪ ምላሳችሁ የት ነው ያለው? ዓለም ላይ የሚካሄደው ሁሉ ጦርነት መነሻው ምንድን ነው ምንድን ነው? ምላስ ነው የትልቁ ጦርነት የአንደኛው ዓለም ጦርነት፣ ሁለተኛው ዓለም ጦርነት፣ እኛም እንደ አቅማችን የምናካሄደ ጦርነት በኢትዮጵያና በኤርትራ፣ በኢትዮጵያና በሶማሌ እርስ በርስ የምናደርገው ጦርነት ሁሉ በምን የተጀመረ ነው? በምላስ። ግን በጣም የሚያሳዝነው ነገር ምላስ ጦርነቱን አስጀምራ ምሽግ ትገባለች። በጣም ይገርመኛል። ለምሳሌ አንድ ሰው በቴስታ ቢመታ ማን ነው ጦርነቱን ያስጀመረው? ምላስ። በቴስታ የሚመታው ማን ነው? ራስ ነው የሚመጣ። እሷ ለኩሳ ምሽግ ውስጥ ነው ያለች። ለዚህ ነው የሃይማኖት መምህራን ምላሳችሁን ተቆጣጠሩ፣ ጦርነት ይቆማል። ያን ጊዜ ምላስን መቆጣጠር ከተቻለ ምላስ ይቆማል። ያን ጊዜ ምክንያቱም እንደውም ባለቅኔው ሲናገር ምን ይላል? አማርኛውን ልንገራችሁ። አንድ ሰው ለምሳሌ ሌባ ቢሆን በእጁ ነው የሚሰርቀው አይደለ? በጥንት ጊዜ ሌባ ይሰርቅና የሚገረፉ ጀርባውን የሰረቀው ማን ነው እጅ ነው የሚገረፈው? ማን ነው? እና ባለቀኛው ምን አለ? የሰረቀው ይሁዳ የተገረፈው ክርስቶስ ነው። እጅ በሰረቀ ማን ይገረፋል? ጀርባ ይገረፋል። ምላስ በጫረችው ጦርነት ራስ በቴስታ መከራውን ያህል በካልቾ ሌላው አካል ይረገጣል። በከር ምላስን መቁ ለዚህ ነው የአይቆብ በመልእክት ምዕራፍ ሶስት ላይ ወትል ወሉ ከቦታ ፈጥራ ተነ ይላል። ይቺ ምላሳችን ሰውነታችን ተቀቅረዋለች፣ እንደው አመፀኛ አለም ይላል ሲራክም ሲናገር ቁስለ መቅሰፍ ይገብር አንግልተ ወቁስለ ልሳን ይሰብር አዕጽምተ፣ ጅራፍ ስጋን ያቆስላል ምላስ ግን አጥንትን ይሰብራል ይላል። እኔ በአንዳንድ በሽታዎች አንዳንድ በሽታ የያዛቸው ሰዎች ከበሽታው ይልቅ ያከሳቸው የእኛ ምላስ ነው። እውነቱን ለመናገር የእኛ ምላስ ነው ያመነመናቸው። እንዲያውም እኔ ከዚህ በፊት ተናግሬያለሁ በቴሌቪዥን ለ ለበሽታው የእድሜ ማራዘሚያ ተሰርቷል አይደለ? እንዲህም ፈረንጆቹ አቅም ቢኖራቸው የምላስ ማሳጠሪያ ቢሰሩ ደግሞ የበለጠ ሕክምና ነበር። ሰዎች እዮም ሲናገር ምን አለ? ምዕራፍ 29 ቁጥር 122 ላይ እኔ ከእናንተ ይልቅ ያደቀቀኝ በሽታው። ስለዚህ ምላስን መቆጣጠር ትልቅ ነገር ነው። ምላሳችሁ ተቆጣጠሩ። ዛሬ እዚህ ሀገር ላይ ለሚነደው ሳት፣ ለመፈናቀሉ፣ ለጦርነቱ፣ ለክፋቱ፣ ለዚህ ሁሉ መነሻው ምላስ ምላስ ደግሞ በድህነት ውስጥ በመሀይምነት ውስጥ ደግሞ ምላስ የበለጠ ቦታ ይኖረዋል። እንዲያውም የዚህ ሀገር ችግር ከዚህ በፊት ተናግሬዋለሁ። ድህነትና መሀይምነት የሚባሉ ሁለት ባልና ሚስቶች አሉ። ታቋቸዋላቸው? ማንና ማን ናቸው? ድህነትና መሀይምነት። እነሱ ሁለቱ ሲጋቡ ምን አይነት ልጅ ወልዳሉ ቢባል ኢትዮጵያ ውስጥ የምታዩት ነገር የእነሱ ልጆች ናቸው። አብዛኛው ችግራችን አሁን በሃይማኖት ይሳበባል፣ በዘር ይሳበባል፣ በብሔር ይሳበባል። የሚገርማችሁ የሁሉ ሽብ ተቀዶ ቢገባ መነሻው ድህነት ነው። ኮዱ ይሞላ የሚጣላበት ምክንያትን የሚገርማችሁ ነገር ይሄ እኔ ቦታ ነው ያንተ ቦታ ነው የሚለው ምናልባት ይህ ሰው ቢለቅን ሆዴ ሊሞላ ይችላል ብሎ ስለገመተ ነው። የድህነት ውጤት ነው። የማይምነት ውጤት ነው። ያለማድበብ ውጤት ነው። ያለመተሳሰብ ውጤት ነው። የስሜት ሕዋሳት ያለመቆጣጠር ውጤት ነው። ስለዚህ ምእመናን በድንኳን ውስጥ የሚያድር በተቀደሰ ተራራው የሚኖረው ምን አይነት ሰው ነው ቅድም ያልኳቸውን ያሟላ ሰው ጊዜውን የተቆጣጠረ፣ ገንዘቡን የተቆጣጠረ አካሉን የተቆጣጠረ ለሚናገረውም ለሚያስበውም ነገር በልቡ አስቦ የሚናገር አለ ሰው የሚናገረው በልቡ ነው ባንደበቱ ነው በምኑ ነው ባንደበቱ ነው የሚናገረው አይደለም ነገር ግን መጀመሪያ ሀሳቡ የሚመነጨው ከየት ነው ከልብ ነው ምላስማ ከውስጥ የመነጨው ማፍሰሻ ቧንቧ ነው ገፈርሳ ከደረቀ እኮ ቧንቧ ውሃ ከየት እንዲያመጣ አይችልም። ልብ ንጹህ ካፈለቀ አንደበት ሌላ ነገር ሊያመጣ አይችልም። ምክንያቱም ልበ ንጹሐ ፍጥር ሊተግዙ አቤቱ ንጹህ ልብ ፍጠርልኛ አለ ቅዱስ ዳዊት። ንጹህ ልብ ከሆነ አንደበት ንጹህ ይናገራል። እና ይህን የሚያደርግ ለዛላለሙ አይታወቅም ነው የሚለው እንግዲህ። ብፁዕ አባታችን ስላሉ ከዚህ በላይ እንዲያውም ረ አስረዝሚ ሆነ በጣም ይቅርታ። የመከረን ያስተማረን የአባቶቻችን አምላክ ክብርና ምስጋና ይግባው። በእውነት ጉባኤ እንደገና ተጀምሮ ደምቃችሁ በመገኘታችሁ በጣም ደስ ብሎናል። እግዚአብሔር ክበር ይመስገን። አሁንም ብርድ ስለሆነ በዚህ በጭብጨባው ፍንጭት መካከል ሙቀት ይፈጠራል። በጣም ደስ ይላል። እናንተም ትነቃቃላችሁና በእውነት ምዕመናን እንደው እንደመጨረሻ እንደምን መጀመሪያ እንደነገርኳቸው የምስራች ቅድም እንደነገርኳቸው ሁሉ እንደው በእውነት ክፉን ማውራት መጥፎውን ከማስፋፋት ይልቅ እስኪ በጎ በጎን ተመኙ። ቀና ቀናውን ተመኙ። እንደው ጸሎትም አድርጉ። በእውነቱ ጸሎትም ከልባችሁ አድርጉ። እንደው እናንተ ብትጸልዩ ይሰማል። እውነቱን ለምን እዚህ ውስጥ አሁን እንደው ከኛ የተሻላችሁ የተረጋጋ ህይወት ያላችሁ የሰከነ ህይወት ያላችሁ የጸሎት እድል ያላችሁ እንባም እንደው ያላችሁ ካላችሁ ማልቀስ ሞክሩ። እስኪ እንደው በየስ እዚያ አስፋልት ላይ አይደለም የውሸታም ክርስቲያን አስፋልት ተጠግቶ የሚያለው ሲ ሶፍትና አስፋልት ተጠጥቶት የሚቀር እንባ ይባላል። እግዚአብሔር እስኪ ስዕለ ማርያም፣ ስዕለ መድኃኔዓለም፣ ስዕለ መላእክት ቀርባችሁ እስኪ አንድ ዘላላ እንባ ጠብ አድርጉና እሚነደው ሰዓት ላይ እንባ ድፉበት እስኪ ጥላቻ አትጥፉበት። እውነቱን ለመናገር ይሄ በየቦታው ሁነው ጥላቻ የሚተፉት በአውሮፓም በአሜሪካ በየቦታው ሆነው ጥላቻ የሚተፉ ሰዎች አሉ። እባካቸው አትስሟቸው፣ እባካቸው አትስሟቸው። እነሱ የተለያየ ምክንያት አላቸው። ትርፍና ኪሳራ እነሱ ያውቃሉ፣ እኛ አናውቅም። ቢጠቅማቸው እንጂ እውነት እዛ ሀገር ሄደው እንጀራ ፍለጋ ሄደው ጠብ የሚያመርቱት የሆነ ጥቅም ተገኝቶበታል ማለት ነው። በጤናው መዳነር አልተባለም እንዳለው ሰውየው በጤናው አይደለም የሆነ ትርፍ። እናንተ ግን ትርፍና ኪሳራችሁን ለቁ ጥላቻ ስነታፍ አትስ ስድብ ስነታፍ አትስ ሌላውን እምነት ስንሳደብ ሌላውን ስናንቆሽ አትስ እዚህ የመጣችሁት ማንም ሃይማኖት እንዲሰደበ ስለ የትኛውን ፖለቲካ ለመስማት አይደለም። ስለማን ለመስማት ማንን ለመስማት መጣችሁ? እግዚአብሔር ለመስማት ነው የመጣው። እግዚአብሔር ደግሞ የሚለው ቀድም በመዝሙረ ዳዊት የነገርኳችሁ ነውና፣ እባካችሁ ተረጋጉ፣ እባካችሁ ተስማሙ፣ እባካችሁ ተደማመጡ። አንደበታችሁ ሰብሰብ፣ ጆሮአችሁን ሰፋ፣ ልባችሁ ከፈት አድርጋችሁ እግዚአብሔርን ስሙት። ከዚህ በተረፈ ለብፁ አባት ጊዜውን እሰጣለሁ። የመከረን ያስተማረን የአባቶቻችንም ክብርና ምስጋና ይግባው። መጽሐፉን ገዝታችኋል እንግኛ መስጊድ አንሸጠውም። ምየት እንደ እንግዲህ በግድ ትገዟታላችሁ። ሌላ መጽሐፍ ለመጽሐፍ ይሄ መገዛት አለበትና መግዛት አለበት። ሰዓት ገዙ መሄድ አለባችሁ ብዬ አላስብ። እንደው ግዙን የሚለውን ቋንቋ ማያስከድም ነው። የቃሪያና የሽንኩርት ቋንቋ ነው። ግዙኝ ቋንቋ፣ ሌላ ቋንቋ ስላጣለት መጽሐፍ ውሰዱ ነው የሚባለው። እና ገብታችሁ ብታነቡ ታነባላችሁ። ግን እስኪ የምታነቧ አጫውጨው አራ ያልኩት አልገባችሁ ማለት ነው ባላችሁ ወይ ኢትዮጵያውያን ደግ ስለሆናችሁ ለሮጠ ለተቀመጠ ነው የምታጨበጭቡት ለሁለቱም እያጨበጨባችሁ የሚሮጠው ቆመ የተቀመጠው ተኛ እየለያችሁ አጨብጭቡ እያጨበጨባችሁ ሦስት ሜት ያስገባችሁት ለማይጨበጨው አታጨብጭ ለሚጨበጨቡ አጨብጭቡ ሰባኪዎች ከቤት ሰጣችኋቸው እያጨበጨባችሁ ነው አለቦታው አታጨብጭቡ እጅ አታባ ብዙ ኢትዮጵያውያን ለምን ነበር ያጨበጨብኩት ብለው እጅ ከነደደ በኋላ ነው የሚጠይቁት። እውነተኛ ሰው ለምንድን ነው የማጨበጭበው ነው እጅ ማለት ያለበት። ለምንድነው ያጨበጨብኩት ማለት ያለ ወጪ ከወጣ በኋላ ጥያቄ አትጠይቅም። እና መጽሐፉን መግዛት አለባችሁ። አንብቡ አንብቡ። ብዙ ሰው አያነብም እንደምታውቁት። እንደውም መድኃኒት ላይ ብዙ ጊዜ ኢትዮጵያውያን የመድኃኒት ኤክስፐርደት አለ አለ። የሚያነቡት መቼ መሰላቸው? መድኃኒት ሊውጡትና ወዳጅ ከቆረጠ እስኪ አንድን ካርቶን አምጣው ብሎ መልሶ ነው መደርጎ። ተጠጥቷል እኮ አልቋል። እና እንደዛ አትሆኑ። አንብቡ አንብቡ ከማን በላይ ተግባቡ።